ነገ ለክሱ ዱንያች ናት፣ ትገለባበጣለች። ጀነት ውስጥስ ሁሌ ደስታ። አላህ የጀነት አላህ ያድርገን። ሁሌ ደስታ በቃ ጭንቀት የለ ምቀኝነት የለ። ደስታ የሚገኘው አገር ወላሂ ጀነት ነው። ታዳ ጀነትን አናፍቅ። ጀነትን የሚናፍቅ ሰው ጊዜውን ያለ አግባብ ይገላል። አላህን በማውሳት ጊዜውን በዚያ ያሳልፋል። ጀነት

ኤክስፓየር የሚባል የለም ጀነት ውስጥ። አልተስማማኝም የለም በልተስ ታዲያ ሽንት ቤት የሚባል የለም ጀነት። አላህ ይጠብቀን። በተለይ በአሁን ዘመን ላይ የምንሰማቸው ብዙ ነገሮች፣ ውጭ ያሉ እህቶቻችን ለፍተው ደክመው በዛ በረሃ እንደዛ ደክመው ያጠራቀሙት ገንዘብ እዚህ አጎቴ፣ አባቴ፣ ወንድሜ፣ ባሌ ብላም ሊሆን ይችላል የሆነ ዘመድ አዝማድ ብላ ልካ እሴውን ነገር ግዙልኝ፣ መሬት ግዙልኝ ቤት ገንቡልኝ ብላ አጠራቅ መለፍታ የላከችውን ገንዘብ አንዳንድ ማፊያ ፎቶ ያነሳና የሌላ ሰው ቤት ይሄው ቤት ቤት እየገነባሁልሻለሁ ያለ ይላታል። አላህ አትፈራም። የዚህ ደካማ ገንዘብ እንደው ለእኔ ህይወቴ የሆነኛል ብለ ታስባለ። ዱንያ ላይ ዋጋ ትከፍልበታለህ። አማናን ያስቀመጠችውን አንተ ትክዳለህ ወይ? ከአገር ውጡ ሲባል ካለችበት ሀገር ተሰደው ሲመጡ ወደ ሀገራቸው ባለኝ ገንዘብ ሱቅ ልክፈት

ሁላችንም አንድ ሆነን ለኢስላም የምንታገል ያደርግልን። የላ ኢላሀ ኢላላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንነግ ጀግኖች አላህ ያደርግልን። በሀገራችንም በሌሎቹም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለም ዓላ ነቢይ